ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ትጋብዛለሁ። መልካም ቆይታ የመኪና አደጋው ከደረሰ በኋላ ሲቪላይ እና ሜሊክ ሆስፒታል እንደደረሱ፣ በመጨረሻም ኖህ በቦታው ላይ ይደርሳል። ተደብቃ ስትከታተል የቆየችው ሂክመት ኖህ መምጣቱን ስትከታተል ትናደዳለች። እነዚህን የተረገሙ ልጆች በፍጹም መላቀቅ አልቻልኩም። ከወንድሟ ጋር ከተጠቃቀፈች በኋላ ሜሊክ ኖህም ይናገራል። ምንም አልሆንሽመችም? አይደለም እህቴ፣ ምንም አልተፈጠረም አይደለም? ምንም ነገር አልተፈጠረም። ተረጋጋ ወንድሜ፣ ደህና ነው፣ ሁለታችም ደህና ነው። ሲቪል ላይ ትናገራለች በእውነት በጣም ፈርቼ ነበር፣ ነው በጣም አስደንጋጭ አደጋ ነበር። እታውቃለህ ወንድሜ ከገደሉ ጫፍ ላይ ሁለቱ ጎም ተንጠልጥሎ ነበር፣ ይመግኛ ይገርምሃል፣ ከኋላ ደግሞ ድንጋው እየተፈነቀለ እየተንሸራተተ እየወደቀ ነበር። በሞትና በህይወት መካከል የተረፍ ነው ወንድሜ። በሉ በቃ በቃ፣ ዋናው መጥረፋችሁ ነው። አረፍ በሉ ተቀመጡ። ደህና ነኝ ወንድሜ አትጨነቅ። ይህን ሁሉ ነገር ከርቀት ላይ ሆና ሂክመት ትከታተላለች። በተጨማሪም ቦታው ላይ በፍጥነት ቻንም ይደርሳል። ሆስፒታል የሚልክን ደህና መሆን ከርቀት አይኖቿን እየተመለከተ ቻን ይረጋጋል። በመጨረሻም ሜሊክ እያለ ይጣራል። አይን ላይን ይተያያሉ። እሱ እንደተጣራ የእሱን ድምፅ እንደሰማ ዞር ሳይል ኖህም እየተበሳጨ ጥርሱን ይነቅሳል። እብደቱ ይነሳበታል። በድጋሚ ቻን ሲቪ ላይ እያለም ይጣራል። የዚህን ጊዜ እየተናደደ ኖህ ዞር ብሎ ይመለከተዋል። ኖህም ይናገራል። ምን ልትሰራ መጠ ነው እዚህ? አንተ ምን ልታረግ መጣ? ቻንም ይናገራል። አሁን ደህና ናችሁ? ሁለታችሁም ዶክተሮቹ መቼም ምርመራ አድርገውላችኋል አይደለም? ደህና ናችሁ። ይኸውልህ፣ የማይረባ ነገር በድጋሚ የምትጠይቅ ከሆነ በእርግጠኝነት ዶክተሮቹ መመርመር ያለባቸው አንተን ነው እያለ ሲናደድ፣ ሲቪ ላይ በእጇ ዳበስ እያደረገች መሆን ለማረጋጋት ትሞክራለች። ውለ ኖህ እኔ ከአንተ ጋር ምንም ነገር የለኝም። እዚህ የመጣሁት ሜሊክንና ሲቪላይን ልመለከት ነው፣ ደህና መሆናቸውን ለማረጋገጥ ነው። አረ እባክህ። እንደዛ ነው ሜሊክና ሲቪላይን ልትመለከት ነው የመጣሁት? አይገባህም? እንዲ ቆይ፣ ቱርክኛ ምንም ነገር የምታውቀው ነገር የለም። ነገርኩህ እኮ ውለ፣ ከእነሱ ጋር ምንም አይነት ግንኙነት የለም። አንተ አይገባህም? እንዲ ምን አገባህ አንተ? ምን ልሰራ መጣ? ነገር አሁን ሌላ ነገር ሳይከተል ከዚህ ብትወጣ መልካም ነው። ውጣ፣ በቃ ዞር በልልን ከፊታችን። ቻንም ይናድዳል። ከዚህ ቦታ ባልሄድስ ባልወጣስ፣ ምን ልታመጣ ነው? ምን ታደርገኛለህ? ው አንተ ማትረባልጅ እያለ ሲንደረደር ሁለቱም ሴቶች ይዙታል ኖህ እባክህ ተረጋጋ ወንድም እባክህ ተረጋጋ ይኸውልሽ እህቴ አሁን ያለነው ሆስፒታል ውስጥ ነው ይሄ ሰውዬውልሽ ኦፕራሲዮን ያስፈልገዋል የሆነ ነገር መውጣት አለበት ከጭንቅላት ውስጥ አለ ብለህ ዝናርፉ አይቀመጥም ይኸውልሽ እህቴ ልቀቅኝ ብዬሻለሁ ኧረ ኖህ እባክህ ተረጋጋ ተረጋግ ዞር እያለም ኖህ ሲመለከት ሂክመት ቦታው ላይ ነበረች የዚህን ጊዜ በድጋሚ ይናደዳል ሂክመትም ትናገራለች ምነው ሰውየው ምንድን ነው እሱ የሚያስከባክ ወይ ፈጣሪ ወይ ልታሳብዱኝ ነው እንደ እናንተ ሰዎች የመጣችሁት እዚህ ሆስፒታል እያለ ኖህ ይናገራል የዛ የተረገመ ቤተሰብ ሰዎች ተሰብስባችሁ የመጣችሁ ምን ልታደርጉ ነው? ወይስ ደግሞ ደስታችሁን ለመግለጽ ነው የመጣችሁት? እዚህ እንዲሞቱ ነበር የምትፈልጉት? ምንድን ነው የምትፈልጉት? ኖህ ይበቃሃል፣ ወንድሜ እባክህ ለፈጣሪ ብለህ የማይረባ ነገር አትናገር እባክህ። ሜልክ ይኸውልሽ፣ መረጋጋት የሚባል ነገር የለም። እንዴት ነው የምረጋጋው? እነዚህን እያየሁ ለፈጣሪ ብለሽ፣ እያፈጠጡብኝ፣ እነዚህ ሴጣኖች እንዴት ነው የምረጋጋው? ንገሪ። ይኸውልህ ወንድሜ ህይወታችንን ያተረፈችው እኮ ሂክመት ነች። ብላ ስትናገር የሰማውን ነገር ግራ እያጋባው ዞር ብሎ እህቱን ይመለከታል። ሂክመትም ትናገራለች የነበረው ማ እንደዛ ነበረ ሁለቱን ያተረፍኳቸው ነው እኔ። የዚህን ጊዜ በድጋሚ ፈገግ ይላል። ነው ሲቪል ይም ትናገራለች። እውነቱን የተናገረች እሷ ነች ያተረፈች እርዳታ የጠራችልን እሷ ነች። እሷ ባትኖር ኖሮ እንሞት ነበር። ከዚህ በተጨማሪ ጃን ደግሞ በስልክ እየተከታተለ ነበር ያለንበትን ሁኔታ ስለዚህ እያላችሁ ያላችሁት እነዚህ ናቸው ያተረፏችሁ ማለት ነው፣ አደለ? በጣም የሚገርም ነገር ነው። እንኳን ደስ ያላችሁ። በነገራችን ላይ ሰዎች እያለ ኖህ ያሹፍባችኋል። የማይረባ ነገር ነው አትናገር፣ እያለች ሂክመት ትናገራለች። እባክሽ፣ የማይረባ ነገር ነው የተናገርኩት። አዎ፣ የሚረባ ነገር ብትናገር የተሻለ ነው። እንደዚህ ባትናገር መልካም ነው። በጣም ጥሩ እንግደው፣ ልክሽን ብነግርሽ ደስ ይለኛል። በደንብ አዳምጭ፣ እያለ ኖህ ይናገራል። ምን እንዳደረጋችሁ ታውቃላችሁ። በመጀመሪያ ይሄንን የመኪና አደጋ የፈጠራችሁት እናንተ ናችሁ የምትሆኑት በመጨረሻ ደግሞ እየተከታተልሻቸው ነበር ማለት ነው። አየሽ፣ የማይገባኝ ይመስልሻለሁ። ይደደባረግሽ ከዛ በኋላ ጀግና ጀግና ለመጫወት እየሞከራችሁ ነው። የሰው ህይወት እንዳተረፋችሁ እንደዛ ነው አደለ? ገብቶኛል። ተንኮላችሁን በደንብ አድርጌ ያውቀዋለሁ። ለማንኛውም ለዚህ ተንኮላችሁ ማጨብጨብ ይኖርብኛል። እያለን ኖክ ተናዱ፣ ያጨበጭባል። ሂክመት ትደነግጣለች። ይበቃል፣ ወንድሜ ኑ፣ ይበቃል። ግልጽ ሆኖልኛል እህቴ። ያንቺ አልገባሽም። አየሽ፣ አንቺ ላይ አደጋ ጋረጡ፣ ከዛ በኋላ ጀግና ሆኖ ለመታየት እየሞከሩ ነው ያሉት እነዚህ የማይረቡ ሰዎች። የማይገባኝ ይመስልሻለሁ። እየነሱ ስራ ወይስ ደግሞ ጅላጅል ነሽ እህቴ ሰውነት በአጋጣሚ እያገኘሻቸው ይመስልሻል? እዛ ቦታ ላይ እነዚህን ሰዎች ትገርማለህ ነው በእውነት እያለች ሂክመት ትናገራለች። ሁልጊዜም ቢሆን በቅዠት ዓለም ውስጥ ነው አንተ የምትኖረው። እኔ የውል ልጄን ሲቪላይን እየተከታተልኩ ነበር። አየሽ ተመልከች፣ እውነቱ ሊወጣ ነው እንግዲህ። እሺ ከዛስ? እየተናዘዘች ነው፣ ዝም ብለሽ አዳምጪ እህቴ። አሁን ይገባሻል። እሷ የተናገረችውን ላብራራልሽ እህቴ። ሲቪላይን በቅዱ መሰረት እየተከታተልኩ ነበር እያለች ነው እባክህ ተረጋጋ፣ እያለችም ሲቪ ላይ ትናገራለች። እያለች ያለችው እሷ ነበረች የደወለችው። ይኸውልህ፣ አደጋው እንደደረሰ እሷ ነች ቀድማ የደረሰችው። እና ደግሞ እኔን አፍቅያት ነበረ። ልትደውልልኝ ሞክራ ነበረ ልታገኘኝ አልቻለችም። ስልኳን ደግሞ ብሎክ አድርጌዋለሁ፣ መደውል አልቻለችም። ስለዚህ በአካል እኔ ያለሁበት አካባቢ መታ ነበር። እንደ አጋጣሚ እንደዛ ነው ያስረዳችሁ። ሲቪ ላይ፣ ለፈጣሪ ብለሽ እኔን ለማስረዳት እንዳትሞክር፣ ይህንን ነገር እኔ በደንብ አድርጌ አውቀዋለሁ። እለምንሻለሁ ሲቪ ላይ በፍጹም ለማሳመን እንዳትሞክሪ እነዚህ ሰዎች እኮ የዛ ሰይጣን ቤተሰብ አባል ናቸው እያልኩሽ ነው የሳን ሳላም ቤተሰብ ናቸው እነማን መስለዎች ነው እንደዚህ መልካም ነገር የሚያደርጉልሽ ለአንቺ ንገሪኝ እስኪ እነሱ በውሸት የተካኑ ሰዎች ናቸው በማጭበርበር ይበቃል በቃ ወንድሜ ባክ ለፈጣሪ ብለ በመጨረሻም መልክም ትናገራለች ጃን ሂክመት ስላተረፋችሁን እናመሰግናል ከዚህ በተጨማሪ እንደምትመለከቱት ሁለታችንም ጤነኞች ነን ደህና ነን ተርፈናል ስለዚህ በቃ መሄድ ይኑርባችኋል እናመሰግናለን ጃንም ይናገራል፣ ሜሊክ እውጭ እጠብቅሻለሁ። ሲቪ ላይ እያለች ሂክመትም ትናገራለች። ጃን ይቀጥላል፣ ሜሊክ እኔ ከአንቺ ጋር መሆን እፈልጋለሁ። እባክሽ እለምንሻለሁ፣ መቆየት እፈልጋለሁ። እባክሽ ከጎንሽ ልሆን። አንተ ሰው ግን እኔን ለማሳበን ነው ወይ የመጣኸው? እያለ ኖህ በድጋሚ ይናገራል። ነገረችህ እኮ በቃ። አመሰግናለሁ ከዚህ መሄድ ትችላላችሁ ተባልክ ወይስ ደግሞ ጭራሽ የምናገረውን ነገር አሰማኝም አንተ ልጅ። ጃንም ይናገራል፣ ኖህ ይበቃህ እባክህ ከሚገባው በላይ እያደረግክን ያለው ነው። አዎ በጣም ነገሮችን እያባባስክን ያለው ነው። ብትረጋጋ መልካም ነው። እዚህ ሆስፒታል ውስጥ ባንሆን ኖሮ እያለ ጃን ሲናገር፣ ምን ልታመጣ ነበር እባክህ አንተ ቢጫ ጸጉር፣ ምን ታመጣ ነበር? እስኪ ንገረኝ፣ ምን ልታደርገኝ ነበር? ረባክ ነው። ተረጋጋ፣ ተረጋጋ። በዚህ መሀልም ነርሷ ትመጣለች። ወይዘሪት ሜሊክ የህክምና እርዳታው እንዲደረግልሽ ሁለት ቁጥር ቢሮ እየተፈለግሽ ነው ያለሽ፣ ከእሷ ጋር ደግሞ አንድ ሰው መምጣት ይችላል። ማን መምጣትም ይችላል እያለ ስትናገር፣ ጃን ፈጠን እያለ አብሬያት መሆን እችላለሁ። ኔ በሆዷ ውስጥ ያለው ልጅ የኔ ልጅ ነው። አባቱ ነኝ አሁንም በድጋሚ ኖህ ይናገራል። ከዚህ ብጠፋ መልካም ነው እያልኩ እየነገርኩ ነበረ፣ ነገር ግን አልሰማኝም። ሜሊክን በሚያሳዝን መልኩ እየተመለከተ ሜሊክ እባክሽ ፍቀጅልኝ፣ ከጎንሽ ልሁን፣ እየለመንኩሽ ነው። ለፈጣሪ ብልሽ ከጎንሽ መሆን እፈልጋለሁ፣ አብሬሽ መግባት እፈልጋለሁ። ኖህም ይናገራል። እኔ ከእቴ ጎን አለሁ፣ ማንንም አትፈልግም። እሷ አትፈለግም፣ አንተ አይገባህም። ኖህ ይበቃል፣ እያልኩ ነው እያለ ጃን ይናገራል። ያውለኑ እኔ ከአንተ ጋር መጣላት አልፈልግም፣ ከአንተ ጋር መጨቃጨቅም አልፈልግም። አሁን ተወደደም ተጠላም ቤተሰብ ነን። ያውለኑ የሜሊክ ልጅ አጎት ነህ አንተ። ምንም ነገር ልትናገር እንዳትሞክር፣ ከዚህ በኋላ እንዳትናገር ብያለው። ጃን በወንድሟ እየተናደደች ተናደደች። በቃ ብያለሁ፣ ወንድሜ ይበቃል። ምን ይያልከኝ ያለው። ቆይ ወንድሜ ከኔ ጋር እንኳን አትግባባም እንዴ? ለምንድን ደግሞ ከዚህ በተጨማሪ ደግሞ ለእኔ ሁል ጊዜ አንተ ጥብቅና መቆም አለብህ እንዴ? እኔን እኮ መጠየቅ አለብህ። እኔን እኔ የምፈቅደው ይህንን ነገር አይደለም እንዴ? እኔን እየወከልክ እስከ መጨረስ ነው የምትናገረው አንተ በእኔ ጉዳይ። ይሄ ጉዳይ የእኔ ጉዳይ ነው ገባ። የግሌ ጉዳይ ነው። የአንቺ ጉዳይ ማለት የእኔ ጉዳይ አይደለም እንዴ? የራሴ የግሌ ጉዳይ ነው ይሄ። የእኔ ልጅ ሆዴ ውስጥ ያለው የኔ ልጅ ነው ገባ። አይኖቹ እየፈጠጡ እህቱን ይመለከታታል። በዚህ መሃል ጃን ይቀጥላል ሜሊክ ሜሊኬኒ ፍቅር እያለ ተጠግቶ እጇን ያዝ ያደርገዋል። እጇንም ትነጥቀዋለች። በፍጹም እንደዛ እንዳታስብ ጃን፣ እኔ ያንተ ውድ ወይም ደግሞ ያንተ ፍቅር አይደለውም ጃን። በፍጹም እንዳታስበው። ይቅር እንደልትፈልጋለህ አይደለም ጃን። ሜሊክ ባክሽን፣ የፈለግሽውን ነገር አደርጋለሁ ብቻ ይቅርታ አድርጌልኝ አንድ ድል እንድትሰጪ ብቻ ነው የምፈልገው። እኔ ለፈጣሪ ብለሽ ከዚህ በተጨማሪ ከወንድምሽ ጋር በምንም ነገር አልጣላም። እኔ ለዚህ ቃል እገባልሻለሁ። ይቅርታ ብቻ አድርጊልኝ። በእናትህ በእሱ መካከል ያለውን ነገር በሙሉ እተወዋለሁ። እኔ ምን እያልክ ነው? እባክህ ጃል፣ እኔን ለማዋረድ እየሞከርክ ባልሆነ ባትተው ምን ታመጣለህ? እስኪ ንገረኝ። እያለን ወይና አደዳል። ለማንኛውም ሚልክ እኔ ቃል እገባልሻለሁ። እድል ብቻ ስጪኝ። ይኸውልህ መጀመሪያ እኔ መቼም ቢሆን ይቅርታ አላደርግልህም። ይቅርታ ታደርግልኛለች ብለህ መቼም እንዳታስብ። ሜሊቅ እባክሽ፣ ለፈጣሪ ብለሽ፣ ለልጃችን ብለሽ እባክሽ ይቅርታ አድርጊልኝ። ይሄ ልጅ የኔ ልጅ ብቻ ነው፣ ያንተ ልጅ አይደለም። አይገባ የትም ታውቀውን ልጅ ነው። ለምሳሌ እንዳልከው ከኖኅ ከወንድሜ ጋር አንተ ሰላም ፈጠርክ እንበል፣ ነገር ግን ስለ ቤተሰቦች ምንም ነገር አላሰብክም። ስለ አንተ ቤተሰቦች አባትህን ማሳመን ትችላለህ፣ አክስትህን፣ ወንድምህን፣ እህትህን ስለ እነሱስ ምን ታስባለህ? እባክህ ስለ ራስ ብቻ ነው አይደለም የምታስበው። ሜልክ ምን እያልሽ ነው ያለሽው? እነሱ እኮ የአንቺ እህትና ወንድም ናቸው። በእርግጠኝነት አንድ ቀን ይሄ ነገር ሁሉም ነገር ተስተካክሎ በአንድ ጠረጴዛ እንቀመጣለን። ቤተሰቦቻችን እኮ ናቸው። ይበቃል! ጃኔውል፣ ለፈጣሪ ብለ ይበቃል። የምን ወንድምና እህት ነው የምታውረው? እባክህ ለእኔ ነው የሚሆኑት እነሱ ያንተን ወንድምና እህቶች እኮ ትክክለኛ ማንነታቸውን አረጋግጠናል፣ ለእኛ ያላቸውንም ስሜት አረጋግጠናል። ያሉትን ነገር አልሰማም እንዴ? ሜሊክን መውሰድ ትችላላችሁ፣ ሲቪላይን ግን መልሱ እኮ ነው ያሉት። እንደ እህታቸው በፍጹም አይቆጥሩኝም። ይሄን ደግሞ ጠንቅቀህ ታውቃለህ። እንዴት ዝቅ አድርገው እንደሚመለከቱኝ በደንብ አድርገህ ታውቃለህ። እንዴት እንደሚያዋርዱኝ ለእኔ ያላቸውን ጥላቻ በሙሉ ጥንቅቅ አድርገህ ታውቃለህ አይደለም። ስለዚህ የማይሆን ነገር እያለምክ ባትኖር መልካም ነው። ጃን ከወንድሜ ጋር ያለህን ችግር ብቻ ስለፈታ ሰላም ይወርዳል ማለት አይደለም። በቂ አይደለም፣ አይገባም ስለዚህ ከዚህ በኋላ ምንም ብታደርግ እኔ ይቅርታ ላደርግልህ አልችልም። ቤተሰቦችንም በፍጹም ይቅርታ ላደርግላቸው አልችልም። ከአንተ ቤተሰቦች ጋር እንዲሁም ደግሞ ከአንተ ጋር በአንድ ጠረጴዛ ልቀመጥ አልችልም መቼም ቢሆን። ሜሊክ ይኸውልሽ፣ ለምን እንደዛ እንደምል ታውቃለህ። ምክንያቱም የአንተ ቤተሰቦችም ሆኑ አንተም ብትሆን በደማችሁ ውስጥ መርዝ ብቻ ነው ያለው። ገባህ? መጥፎ ሰዎች ናቸው። ለሰው ርህራሄ የሚባል ነገር የላቸውም፣ አዘኔታ የላቸውም። የራሳችሁን ጥቅም ብቻ የምታስቀድሙ ሰዎች ናቸው፣ መጥፎ ሰዎች ናቸው። ልባችሁም ደግሞ ጥቁር ነው። መቼም ቢሆን ደግሞ ጥሩ ሰው መሆናችሁም እናንተ ብትፈልጉ እራሱ ጥሩ መሆናችሁም፣ ክፋታችሁ ያለው በደማችሁ ውስጥ ነው። ስለዚህ ለእኔ ጥሩ ነገር ማድረግ ከፈለግ ከእኔ እንድትርቅ እለምንሃለሁ። በዚህ ብቻ ነው የምታግዘኝ። እንዲሁም ደግሞ እነዛም ቤተሰቦችንም ከእኔ እንዲርቁ ነገራችሁ፣ እባክህን እለምንሃለሁ። አዎ እለምንሃለሁ ብላ ተናግራ የወንድሟን እጅ ትይዛለች። አዎ የልጅ አጎት ብቻ ነው ከኔ ጋር እንዲሆን የምፈልገው። ወደ ውስጥ መግባት የሚችለው እሱ ብቻ ነው ወንድሜ ብቻ ነው። ወደ ውስጥ እንግባ ወንድሜ። እህትና ወንድም ተያይዘው ወደ ውስጥ ይገባሉ። ሲፊ ላይ ጃነን ጃንን እየተመለከተች ታዝንለታለች። ወደ ውስጥ ከገቡ በኋላም ልጇን እየተመለከተች ባልትራሷ በጣም ደስ ይላታል። ኖህም ይመለከታል። ዶክተሯም ትናገራለች። ልጁ በጣም ጤነኛ ነው፣ በጥሩ ሁኔታ ላይ ነው ያለው። ክብደቱ ደግሞ ከ45 እስከ 46 ግራም ይደርሳል። ኖህም ግራ ይጋባል። ግራም ነው ያልሽው ተመልከች እህቴ፣ ይህችን እኮ የምታክል ልጅ ነች ማለት ነው ገና። እየተባባሉ ይሳሳቃሉ። ዶክተሯም ታብራራለች። ገና አስራ አራት ሳምንት ነው፣ ለዛ ነው ትንሽ የሆነው። ነገር ግን በፍጥነት ማደግ ይጀምራል። በሌላ በኩል ውጭ ሆነው ሲቪላይና እንዲሁም ደግሞ ጃን እየተጠባበቁ ነው። ጃንም ይናገራል። ይገባኛል፣ ሁሉም ነገር እኔ ላይ የሆነው ነገር ይገባኛል። ሜሊክን በጣም ነው ያበሳቸዋት ታውቃለህ። ግን እኔ እንደዚህ ስመለከተ አዝኝላሉ፣ አሳዝነኛል። ሲቪላይ፣ አንቺ ጥሩ ሰው ስለሆንሽ ነው ያዘንሽልኝ። የእኛ ቤተሰብ አባል አይደለሽም፣ ለዛ ነው ያዘንሽልኝ። አይ አንተም ጥሩ ሰው ነህ ብዬ ነው ማምነው ነው። ነገር ግን ምን ታረጊዋለሽ? የምኖርበት ቦታ ቤተሰቦቼ በሙሉ ከባድ ሰዎች ናቸው። ታውቂያለሽ። ምንም ማድረግ አልችልም። እሱ እውነት ነው የተናገርከው። በጣም መጥፎ ሰዎች አሉ በመሀል በእነሱ መሀል ነው ያለው። እንዳለመታደል ሆኖ እንደዛ ነው ባክሽ። ነገር ግን ያንተ ጥፋት እንደሆነ ደግሞ ማሰብ የለብህም። ቤተሰብ ማለት እጣ ፈንታ ነው። ይኸውልህ እንደዛ ነው። ልክ ነሽ፣ አንዴ ተውልጃሉ። ነገር ግን አንድ ነገር ልንገርህ፣ እናትህ እኮ በጣም መልካም ሰው ነች። አክስት ኢንሴ በጣም መልካም ሰው ነች። ኢንሴ በተለይ መልአክ ብለህ ማየት ትችላለህ። ልቧ ንጹሕ ነው። ምናልባት በአንድ በኩል እነሱ ስላሉ ሊሆን ይችላል አንተ መልካም ይሆን ከው። ልክ ነው የተናገርሽው፣ ልክ እንደ መልአክ ነች ኢንሴ። እኔ የምልሽ ግን ሲቪ ላይ ሜሊክ ይቅር የምትለኝ ይመስልሻል ወይስ ደግሞ መቼ የሚቀር ማተለኝ ይመስልሻል? ንገሪኝ እስኪ እሱን እንኳን እርግጠኛ ሆኜ ማወቅ አልችልም። ነገር ግን ምነግርህ በፍጹም ተስፋ መቁረጥ የለብህም። እንደዛ ካደረግክ አንድ ቀን ይቅር ትልሃለች ብዬ አስባለሁ። እሷ ብዙ ነገሮችን ነው የምታስበው። ቅድም እንደተናገረችው አባትህ አለ አክስት ይዛት ሁሉም ሰዎች እነሱ አሉ እነሱ መቼም የማይቀየሩ ሰዎች ናቸው። አንተ መልካም ብትሆን እራሱ የፈለገ ጥሩ ሰው ለመሆን ብትጥር እነሱ ግን መግፋታቸው አይቀርም መጥፎ እንድትሆን ያደርጉሃል። ከእነሱ ጋር መኖር እስከ ቀጠልክ ድረስ ለአንተ መልካም መሆን ከባድ ነው የሚሆነው። የምትፈልገውን ነገር እንድታደርግ አይፈቅዱልህም። ምን ማድረግ አለብኝ? ሲቪ ላይ ቤተሰብሽን እኮ መርጠሽ አትወለጅም። ብዙ ጥፋቶች እንዳጠፋው አንቺ ላይ ሜልክ ላይም ይገባኛል። ምናልባት አንቺ ይቅር ላትኝ ትችያለሽ። እሱም ደግሞ መብትሽ ነው። ነገር ግን አንድ ነገር ሁሉም ሰው ሊያውቅልኝ ይገባል። ሲቪ ላይ አንቺም ልታውቂ ይገባል። እያንዳንዱን ነገር ያደረግኩት እኔ ቤተሰቤ ብዬ እንጂ ለግሌ ጥቅም አስቤ ያደረግኩት አንድም ነገር የለም። አንድ የተወለድሽበትም ቤተሰብሽን አትጤውም አትሸጩም፣ ወይም ደግሞ አለውጩም። እሱ ትክክል ነው የተናገርከው፣ ምንም ነገር ማድረግ አይቻልም። ነገር ግን ከእነሱ ራስክን መጠበቅ ደግሞ ትችላለ። እንደተናገርሽው ቀላል ቢሆን ደስ ይለኛል። ለማንኛውም በፈለግሽው ሰዓት በኔና ባንቺ መካከል የነበረውን የውሸት ጋብቻ መፋታት እንችላለን። በሚመችሽ ሰዓት ደውዪልኝ እንጨርሰዋለን። ለፊርማው ብቻ ጥሪኝ። በቃ ጨርሰሽ ሁሉ ነገር፣ ከዛ በኋላ ፈርምልሻለሁ። ምንም ችግር የለውም። እርግጠኛ ነህ? እኔ እርግጠኛ ነኝ። አታስቢ፣ ይህን ነገር እንጨርሰዋለን። ነገር ግን ይቅርታ አድርግልኝና ቻን፣ እኔ አንተን ለማመን በጣም ይከብደኛል። ከዚህ በኋላ አልፈርድብሽም። ትክክል ነሽ፣ ብዙ ነገር ዋሽችሻል። ነገር ግን ቃል እገባልሻለሁ አሁን የተናገርኩትን ነገር መዋሸሽ ከሆነ ወይም ደግሞ ካልፈጸምኩት በፍጹም ድጋሚ ቻን ብለሽ እንዳያጠሪኝ፣ ሰው ብለሽም እንዳያጠሪኝ። መቼም ቢሆን ደግሞ እንደዚ አይሆንም። ይኸውልሽ ቃል ገባልሻለሁ። አመሰግናለሁ። ሲቪ ላይ በመጨረሻም ጨርሰው ኖህና ሜሊክ ይወጣሉ። አሁንም እዛው ቆሞ ቻንን ሲመለከተው ኖህ ይፋጠጣሉ። ኖህም ይናገራል። በሉ ሴቶች እንሄድ እንግዲህ። ሁለቱንም ይዟቸው ኖህም መራመድ ይጀምራል። ዞር እያለች ሜሊክ ጃንን ትመለከተዋለች። በሌላ በኩል አንዳንድ ነገሮችን ገጣጥሞ ጥርጣሬውን ወደ ኢዛት እያዞረ ቻንም ይናገራል። ለሂሳብ ባለሙያዎቹ ሁላችሁ፣ አንድ አዲስ ነገር አለ። ትእዛዝ አላችሁ። ሁላችሁም ጥንቃቄ አድርጉ። ኢዛዝ ሳንሳላን ምንም አይነት አካውንት ዝውውር፣ የገንዘብ ዝውውር እንዳያደርግ አካውንቱን በሙሉ ዝጉበት። ከዚህ በተጨማሪ ምንም አይነት ገንዘብ እንዳያወጣ ካርዱንም ዝጉበት። ድንቡሉ አምስት ሳንቲም ከአካውንት እንዳያወጣ ነግሬያችኋለሁ። ገብቷችሁ አልምናገርም? ገብቶናል አቶ ጃን ገብቶናል። በጣም ጥሩ። አሁን የነገርኳቸውን ነገር ተግባር አድርጉ በፍጥነት። ይህን ተናግሮ ከወጣ በኋላ ወደ ውጭ ከወጣ በኋላ ጃን እየተራመደ ሲመለከት ከታክሲን ጋር ተገናኝተው አይን ላይን ይፋጠጣሉ። እየተራመደ ጠጋ ብሎ ታክሲን ይናገራል ጃን ምንድን ነው እሱ? እባክህ ለምንድን ነው እንደዚህ ፍጥጥ ብለ የምትመለከተኝ? እያለ ታክሲን ይጠይቃል። በእርግጥ ገብቶኛል አጎቴ፣ ምን አይነት ሰው ነው እያልክ ነው አደለ? እየመረመር ከኝ ነው አደለ? አጎቴን ያልከው በእውነት ይገርማል። ገና ወጣት ነህ። ታክሲን አጎቴ ታክሲን ማለት ያለብኝ አይመስለኝም። በእርግጥ አልፈርድበም፣ ቻን፣ አታውቅም። ለማንኛውም ስለተፈጠረው ነገር፣ ስለሚስጥሩ አባትህን ብትጠይቀው ደስ ይለኛል። አልገባኝም። ምን እያልክ ነው ያለው? አባቴን ስም ጠይቀው። ምንድን ነው እሱ እንደዚህ ብለ ጠይቀው። አባዬ ታክሲን አጎቴ ብለ ጥራኝ እያለኝ ነው በለው። ለምንድነው እንደዛ ያለኝ ብለ ጠይቀው። አሁንም አልገባኝም። ምን ለማለት ፈልገህ ነው? መናገር ያለብህን ነገር በቀጥታ ነገረኝ፣ አስረዳኝ ቻን። ነገርኩ እኮ አባትክን ጠይቀው፣ ሳሚትን እሱ ቢናገረው መልካም ይመስለኛል ብሎ ተናግሮ ቻን በቆመበት ታክሲንም ጥሎት ይሄዳል። በሌላ በኩል ሂክመት ወንድሟ ጋ እንደደረሰች እየተናገረች ነው። ወንድም ሳሚት፣ እኔ በፍጹም ይህን ነገር መቋቋም አልችልም። አንተ ታዛዥ ሆነ በፍጹም ማየት አልችልም። የፈለጉትም ሁሉ እየፈነጩበት ነው ያሉት። ለፈጣሪ ብለሽ ሂክመት አይደክምሽም? ምንድን ነው እሱ የሚደክመኝ? ምን እያልክ ነው ያለው? እየነገርኩ ያለሁት ነገር የእኛን ድርጅት እያንዳንዱን ካምፓኒውን የዘጠኝ ዓመት ህፃን ራሱ ከዚህ የተሻለ መቆጣጠር ይችል ነበረ። አሁን ግን ያለንበትን ነገር ተመልከት። ሁሉ ነገራችንን እያጣን ያለ ነው። ንግግሩ አይጥም የልጁ ስርዓት እንኳን ማስያዝ አልቻለም። ይባስ ብሎ የኛን ድርጅት በደንብ አድርጎ እየተቆጣጠረ ማስተዳደር ሲገባው ድንገት ብድግ ብሎ ወደ በርሊን እብስ አለ። አሁን ደግሞ ሲፈልግ መጣ እና ቻና አሁን ብቁ ነው እያልከኝ ነው ወይ? ንገረኝ፣ ይሄ ድርጅት በራሱ ብቻ ነው እንደሚመራው? ማ ሊመራው ነው? ቆይ ንገረኝ። አሁን የተናገርሽው ነገር ትክክል ነው። ይሄንን ትልቅ ድርጅት የገነባሁት እኔ ነኝ፣ ወንድምሽ እሱም ማገልጽ ነው አንተ ነህ እዚህ ያደረስኩ። አሁን የተናገርከውን ነገር እራስህ እየደጋገምክ ልታዳምጠው ይገባል። ይሄን ትልቅ ድርጅት እዚህ ያደረስኩ አንተ ነህ፣ የገነባው አንተ ነህ። ለዚህም እኮ ነው ይኸውልህ፣ ይሄ ድርጅት መቆጣጠር ያለብህ አንተና አንተ ብቻ ነህ። ልጆችህ ደግሞ አያከ ነገሮች ሁሉ ካንተ ቁጥጥር ውጭ እየሆኑ ነው። የታክሲንን አካሄድ ደግሞ ተመልከት። ከዚህ በተጨማሪ ልጆቹ ደግሞ አጎታችን ታክሲን ነው ካሉ በእርግጠኝነት ከሱ ጎን ነው የሚሆኑት ሁሉም። እንደዚህ እንዳይሆን ያደረግከው ነገር አለ? የምትተማመንበት ነገር ምን አለ? ሁሉን ነገር ልታጣ ትችላለህ እያልኩ ነው ወንድሜ። እኔ ይተማመናለሁ፣ በልጆቼ ይተማመናለሁ። በቻን በጣም ነው የምተማመነው። ይገባሻል። ልጅ የኔ ነው ገባሽ? የሌላ ሰው አይደለም። እሱን ልክ ነው የተናገርከው፣ የአንተ ልጅ ነው። ነገር ግን እኔ ደግሞ እየነገርኩ ያለሁት ነገር ስለ ገንዘብ ነው፣ ገባህ? ገንዘብ ብዙ ነገር ያመጣል እያልኩ ነው። ገንዘብ ያወሻሻል፣ ገንዘብ ቤተሰብ ከቤተሰብ ያጣላል። ገንዘብ ማለት አንተና እኔ በጣም የምንወደው ነገር ነው። ገንዘብ ማለት የወል ጣፋጭ ነገር ነው፣ በጣም የሚጣፍጥ ነገር። ከዚህ በተጨማሪ ደግሞ ጃንህ ከታህሲን ጋር በየቀኑ መቋሰል ሰልችቶታል። ልጅህ ልጅህ ሰልችቶታል፣ ሰላም ፈልጓል። ልጅህ አልቻለም እያልኩ ነው ያለሁት። ከዕለታት አንድ ቀን ታህሲን አጎቴ ሁሉን ነገር አንድ ላይ ድርገን እንምረው ማለቱ አይቀርም ልጅ ይሸነፋል። እንደዚህ እያወሩ እየተጨቃጨቁ ባለበት በሳሚት ስልክ ላይ አንድ ፎቶ መረጃ ይላክለታል። ስልኩንም ከፍቶ ሳሚት የተላከው መረጃ ማየት ይጀምራል። የተላከው ፎቶም ስምሩና ታክሲን በፍቅር እየተያዩ አንድ መናፈሻ ላይ ቁጭ ብለው ምግብ እየተመገቡ የሚያሳይ ነበረ። ይህን ሲመለከት ሳሚት ይናደዳል። በመጨረሻም ከእህቱ ከሂክመት ጋር ሆነው ሱምሩ ወደ ምትሰራበት ቦታ ያቀናሉ። እዛም እንደደረሱ እነሱን ስትመለከት ሱምሩ ግራ ትጋባለች። ምን ልትሰሩ መጣችሁ እናንተ ሰዎች? ሂክመትም ዘና እያለች ትናገራለች። የምሸጭበትን ሱቅ ለመጎብኘን ነው የመጣ ነው። ምናልባት ምን ይታወቃል ብለሽ ነው ልንገዛሽም እንችላለን። ሳሚትም እየተናደደ እኛ ለራሳችን ጉዳይ ነው የመጣ ነው፣ የራስሽን ስራ ብትሰሪ መልካም ነው እያለ ይናገራል። ከአንቺ ጋር የምናወራው ነገር የለም። ሂክመትም ትናገራለች። ቆንጆ የሆነ ቡና ብታመጡ ሊደስ ይለኛል። እናመጣለን እመቤቴ። አቶ ሳሚት ለአንተስ ምን ይምጣልህ? ውሃ ይበቃኛል፣ ንጹህ አምጣልኝ። ምንም ችግር የለም፣ በፍጥነት እናመጣለን። ሂክመትም ትናገራለች እሱ አሁን ምን ማድረግ አስበሻል? እባክሽ ስለ ምንድ ነው የማስበው? ደግሞ ሂክመት ማለት ይህንን ሰፊ የሆነ ሱቅ ከወደድነው ልንገዛው እንችላለን። ያው ደግሞ እንግዲህ እንደምታውቂው ይህንን ሱቅ ከገዛ ያው አንቺ እንግዲህ እዚህ መቆየት አችም እንደተለመደው እናባረርሻለን ማለት ነው። እና ምን ሰርተሽ ነው የምንኖሪው ደግሞ እያልኩ ግራ ገብቶ ን የጠየኩሽ ስምሩ ወይስ ደግሞ ፍርፋሪ ታህሲንን ትጠይቂዋለሽ? ፈገግ እያለች ስምሩ ትናገራለች። ትጠይቂዋለሽ ወይ ያልሽ አስታውሳለሁ። ለመጀመሪያ ጊዜ እዛኛ ቤት እንደመጣሽ ሂክመት በጣም የምታሳዝኝ ምስኪን ለማይነበርሽ ይገርምሻል። ምንም ደንቡሎ ሁሉ ነገር የለሽም ነበር። አስታውሳለሁ ስመጪ የውልሽ ሂክመት ስሊፐሬን ራሱ ወስደሽብኝ ነበረ። ምንም ነገር የለሽም፣ ባዶ ነበርሽ። ሂክመት በጣም ይገርማል። በእውነት እኔ ግን በፍጹም አላስታውስም እንደዛ መጠየቄን። እያለች ሂክመት ትገረማለች። ተገርም ያለሽ ግን ጽምሩ መቼም ቢሆን አትሻሻይም አደለ? አንቺ ብልጥ መሆናቼ አደለ? በጣም የሚያሳዝን ነው እዚህ ምንጣፍ መሸጫ ላይ ተቀጥረሽ መስራትሽ። ሂክመት የተናገርሽው ነገር ትክክል ነው፣ ግን ይህን እንኳን መስራታችን እንኳ የባለሱቁ ባለቤት እንደመጣችም ከሳሚትና ከህክመት ጋር ሰላምታ ከተለዋወጡ በኋላ ሳሚትም ይናገራል። ይኸውልሽ እኛ አንቺን ማድቀም አንፈልግም። ሱቅሽ በጣም ደስ ብሎኛል። ስለዚህ ልገዛው እፈልጋለሁ። 15 ሚሊዮን ሊሬ እሰጥሻለሁ ከሸሽልኝ። ስለዚህ ወረቀቱን ጉዳይ ቶሎ ጨርሰን ብንግባባ ደስ ይለኛል እህቴ። ህክመት በቃ ጨርሻለሁ እንሂድ። አለቀ እኮ የገንዘብ ጉዳይ ነበር፣ ተፈታ። የሱቁ ባለቤትም ትናገራለች። እንደዛ እንኳን ይቅርታ አድርጉልኝና አይሸጥም። 21 ሚሊዮን ካልሆነ በፍጹም አልሸጠውም ይሄንን ሱቅ እየተከራከሩ ባለበት ልብሷንና ቦርሳዋ ሲሆን ሱምሩ ስታዘጋጅ ሂክመት ትመለከታታለች። ምነው እሱ፣ ምን ተፈጠረ ሱምሩ ገና ሳንገዛው ለቀሽ መሄድሽ ነው። እዛ ቦታ ላይ በድንገት ታክሲንም ይደርሳል። ሶምሩ ከመውጣቷ በፊት ታክሲን ጋር እንደተገናኙ ትደነግጣለች። እንደነገርኳችሁ ነው አቶ ሳሚት፣ ይህንን ሱቅ የምሸጠው 21 ነው፣ ከዚህ በታች በፍጹም አልሸጥም። ሱምሩም ትናገራለች። ታክሲን እና ሱምሩ ሱምሩ ተመለሽ ይባክሽ እያለ ቀፍ አድርጓት ሱምሩን መራመድ ይጀምራሉ። የሱቁ ባለቤት ትናገራለች። ከናንተ በፊት 20 ሚሊዮን የሰጠኝ ሰው ነበረ። ነገር ግን 21 ሚሊዮን ካልሆነ አልሸጥም ብዬ ነው እስካሁን ካውንተር ሲያቆዩ ምን እያልሽ ነው ያለሽው? 20 ሚሊዮን ለዚህ ሱቅ እያለ ሳሚት ይናገራል። ሱቁ ላይ ከደረሱ በኋላ ሱምሩን ይዟት ታክሲን ምጁን እየዘረጋ ይናገራል። ትክክል ነው የተናገረችው ባለ ሱቋ ትክክል ነች። አቶ ሳሚት እኔ ነበርኩ የሰጠሁት 20 ሚሊዮን ብዬ ነበረ። በተፈጠረው ነገር ሱምሩ ግራ ትጋባለች። የሱቁ ባለቤት ደስ እያላት አቶ ታክሲን እንኳን ደህና መጣ፣ አመሰግናለሁ። እያልሽ ያለሽው ታክሲን ነው 20 ሚሊዮን የሰጠሽ? እያለ ሳሚት ግራ ይጋባል። ልክ ነው ጌታዬ፣ 20 ሚሊዮን ሰጥቶኝ ነበር እሱ ተናዱን። በመጨረሻ ሳሚት ይናገራል ሀያ አንድ ገዛሽ አለው በቃኔ። ታክሲንም ዞር ብሎ ስምሩን እየተመለከተ ፈገግ እያለ እኔ ደግሞ ሀያ አምስት እሰጥሻለሁ ምን ትያለሽ? በሁኔታው ስምሩ በጣም ደስ ይላታል። ሳሚትም ይጫረታል፣ ሀያ ስድስት እሰጥሻለሁ በቃኔ። መልካም እንግዲህ ሰዎች፣ ጉዳዩን ጠራ ብናደርገው ደስ ይለኛል። ሰላሳ ሚሊዮን እሰጥሻለሁ እኔ እያለ ታክሲንም ይናገራል። ደስታዋን መቆጣጠር ያቅታታል ስምሩ፣ ባለሱቋን በጣም ደስ ይላታል። በድጋሚ ጨምሮ ሳሚት ለመጥራት ሲሞክር ሂክመትም ትናገራለች፣ ወንድሜ ተረጋጋ ባክ ምን እያልሽ ትገኛለሽ እያለ ከሂክመት ጋር እያንሾኳሾኩ ያወራሉ። አልገባሽም እንደ ይኸውልሽ፣ ትንሽ ጨመር አድርጌን ይጠራበታሉ ከዛ በኋላ ስለማያዋጣው በእርግጠኝነት አፍሮ ይመለሳል። የማይረባ እያለ ሳሚት ይናገራል። አዋርደዋለሁ ዝም በይ በቃ አንቺ አቅም የለውም እያልኩሽ፣ በሁኔታው ግን ሂክመት በፍጹም አላመነችበትም። እንደነገርኩሽ ነው፣ ይኸውልሽ፣ ትንሽ ጨመር ካደረግኩ በእርግጠኝነት ጥሎልን ይሄዳል። ይኸውልሽ እያለ ሳሚት ይናገራል። ሀምሳ ሚሊየን እገዛሽ አለው። በቃ እኔ ባለ ሱቋ ትደነግጣለች። ሀምሳ ሚሊየን ያልከኝ? አዎ ሀምሳ ሚሊየን እገዛሽ አለው። እኔ ሱምሩም ታስኒን ትመለከተዋለች። ዝም በሚልበት ሰዓት ሳሚትን በፈገግታ ታክሲንን ይመለከተዋል። የዚህን ጊዜ ታክሲን ፈገግ እያለ እንኳን ደስ ያለ ወንድሜ ሳሚት፣ እንኳን ደስ ያለ፣ በእውነት እኔ ተስፋ ቆርጫለሁ። አሸንፈሃል፣ ለአንተ ይሄ ቦታ ለአንተ ይገባሃል ወንድሜ፣ እንኳን ደስ ያለ እያለ ሲናገር፣ ሂክመት ርድብን እያለች ትበሳጫለች። ለማንኛውም ግን ወንድሜ ይህን ያክል ገንዘብ እዚህ ላይ ኢንቨስት ማድረግ አስፈላጊ አይደለም፣ አያወጣም ነበረ፣ ግን እንኳን ደስ ያለ። ስለዚህ ዘና በልበት ወንድሜ ሳሚት። የዚህን ጊዜ ክትክት እያለች ሱምሩም ትስቃለች። ታክሲንም ሱምሩን ጠቀስ ያደርጋታል። በመጨረሻም ወደ ራሱ ሲመለስ ሳሚት ግራ ይጋባል። እህትና ወንድምን ስምሩ ሱምሩ ትመለከታለች። በመጨረሻም ሳሚት ይናገራል። ሀሳባችንን ቀይረናል እህቴ ህክመት እንሂድ፣ እንሂድ ከዚህ ቦታ በቃ እንሂድ። በፍጹም አይሆንም ወንድሜ፣ ይህ እኮ የሚያሳፍር ነገር ነው። ምን እያደረግክን ያለው ህክመት? በቆመችበት ትዋርዳለች። የምትለው ብታጣ፣ በመጨረሻ መልካም ቀን ይሆንላችሁ ሰዎች። ሁለቱም ተዋርደው ይሄዳሉ። ሱምሩ በጣም ደስ ይላታል። ጮክ እያለ ታህሲን ይናገራል። እጅግ አሳፋሪ ነው፣ አሳፋሪ ነገር ነው የፈጸሙት። በእውነት ምን አይነት ውርደት ነው! የሌላቸውን ገንዘብ ባለሱቋም ግራ ትጋባለች። ይህንን ሱቅማ ትገዙ ብዙኝ ከሆነ ለምንድን ነው ይሄን ያክል ዋጋ የጠራችሁት? ምን አይነት ሰዎች ናቸው? ምን አይነት ባለጌዎች ናቸው? በእውነት ላንቺ ነው እንጂ አዲስ የሆነብሽ እነዚህ ሰዎች ባለጌዎች ናቸው። ቤተሰቡ በሙሉ ባለጌ ነው ስለማታውቂያቸው ነው እያለ ታክሲን ይናገራል። በመጨረሻም ባለሱቋ ከታክሲን ጋር መደራደር ትጀምራለች። ሀያ ሚሊዮን ሰጥሻለሁ እኔ ዋጋው ይሄ፣ ይበቃሻል። ሀያ አንድ አድርግልኝ። ጥሩ በቃ ሀያ አንድ አረግልሻለሁ። ተስማምተናል። በጣም ደስ ይለኛል፣ ተስማምቻለሁ እኔም እያለች ደስ ይላታል። እርስ በርስ ይጨባበጣሉ። እንኳን ደስ ያላችሁ። አመሰግናለሁ። ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል። ለቻናል አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።